ለምሳሌ ደሞዝ በሚመለከት ጥናቱን እናይና ብንጨምር ብንጨምር ዘጠኝ ሺህ የሚበላው ሰውዬ እንደው በጣም ብንጨምር አምስት ብር ቢጨምር ትርጉም የለውም። ስለመጨመር አሁን ይጨመራል አይጨመርም ብሎ መናገር የዘይት እና የምናምን ዋጋ ለመጨመር ካልነው መስተቀረ ዋጋ የለውም ለጊዜው። እንቅፋት መሆን ረብሹ ከበድ ያለ ቢሆንም በአጠቃላይ በኢትዮጵያና በኢትዮጵያውያን ታሪክ ውስጥ ቦታ የለውም። እነዚህ ሰዎች ቢችሉ ቢመለሱ አዲስ የምስራች ከዲኤምሲ ሪል ስቴት በደንበኞቻችን ጥያቄ መሰረት እጅግ ዘመናዊነትን የተላበሰውን ኤብሎክን ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። በዚሁ መንደር ውስጥ ፕራይቬሲዮ ተጠብቆ በፍሎር ስድስት አባወራ ብቻ የሚኖሩበት እንዲሁም አራት እጅግ ዘመናዊ ፈጣንና አስተማማኝ ሊፍቶች የተገጠመላቸው በሳሎን ሆነ በመኝታ ቤቶ በኩል በረንዳ የተካተተላቸው ማራኪ የተፈጥሮ እይታና ነፋሻማ አየርን በአንድ የሚያገኙበት በ8% ቅድመ ክፍያ ከ60% የባንክ ብድር ጋር አመቻችተናል። ከባለ አንድ እስከ ባለ ሶስት መኝታ ቤቶችን በተሻሻለ የቤት ዲዛይን ይዘንሎት ብቅ ብለናል። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ምክንያቱም ምን ያክል ነው ማድረግ የምንችለው የምታውቁት ስለሆነ ማለት ነው ለጊዜው እንቅፋት መሆን ረብሹ ከበድ ያለ ቢሆንም በአጠቃላይ በኢትዮጵያና በኢትዮጵያውያን ታሪክ ውስጥ ቦታ የለውም። እነዚህ ሰዎች ቢችሉ ቢመለሱ ያን ጉልበት ያን ኤነርጂ ወደ መልካም ነገር ቢመልሱ። ሰሞኑን ግን ገፍቶ የሕክምና ባለሙያዎች በብዙ ምክንያት አንደኛም ትክክለኛ በሆነ ምክንያት በአነሳቸው ችግሮች፣ ሁለተኛ ሌላው ሴክተር ላይ እንዳለው ሙያተኛውን ምናልባት ከጠቀመ እንደ አንድ የፖለቲካል መጠቀሚያ ለማድረግ የሚፈልጉ ኃይሎችም ስላሉ ጫጫታዎች ነበሩ። ሀገራዊ ነገሩን ካላየን፣ አንዳንዶች እንዳላችሁት ቀላል እኮ ነው፣ በፖሊሲ መፈጸም ነው ቀላል እኮ ነው፣ ማዘዝ ነው ቀላል እኮ ነው። እንዳላችሁት ቢሆን ኖሮ እኔ ደግሞ ቀላል እኮ ነው ልብ ህክምና ምንድን ናት፣ አንድ ሰዓት ቀዳችሁት ሰው ለማድማት ነው እንደ ይሄን ያክልላችሁ ይችላሉ። ልብ የልብ ሰርጀሪ ምን እንደሆነ ሙያተኞቹን መጠየቅ ጥሩ ነው። እነሱ ነው የሚያውቁት። በአንዲት ሰከንድ ስህተት ምን ሊያጋጥም እንደሚችል እነሱ ያውቃሉ። የብሬን ሰርጀሪ በሚመለከት ሙያተኞቹን መጠየቅ የሚሻለው። ወደዚህ ያለውን ጉዳይ እንደዛው ማለት እዛ ተቀምጠን እዚህ ከቀለለብን ብንቀያየር ደግሞ ደሞ ነገሩ ሊቀየር ስለሚችል ሳይቀል ሳናቀለው ይሄን ጉዳይ ብታዩት ብሎ ማመላከት ነው ጠቃሚ የሚሆነው። እያከሙ የመታከም እድል አለማግኘት የሚለው ጥያቄ አትፌስ ቫልዩ ሲወሰድ ይከብዳል፣ ያሳዝናልም። ይከብዳል የሚያክም ሰው ሲያመው አይታከመም የሚለው ጉዳይ ችግሮች ነበሩት። አሁን ግን ሶሻል ሄልዝ ኢንሹራንስ አዋጅ እየተሰራ ስለሆነ በዛ ውስጥ ሪቫይዝ ለማድረግ ይሞከራል። ቢያንስ ጡረታ ሲወጣ ውሃ፣ ስልክ የተባለው ምናምን እንደዚያ መሆኑን እርግጠኛ ባልሆንም፣ ግን ሀኪሞች ብዙ ነገር ስለማያገኙ በህክምና በአንዳንድ ጉዳይ የሚደገፉበትን ነገር ብናደርግ ጠቃሚ ነው። እና በአዋጅ ብናየው ብዬ አስባለሁ። ተቋሙ አጥንቶ ሲያመጣው ያን የሚታይ ይሆናል። የመታከም መብት ማለት ነው። ሶሻል ሄልስ ኢንሹራንስን በሚመለከት እዚህ ጋር ተደጋግሞ ተነስተዋል። የውጭ ህክምና ባለስልጣኖች ይታከማሉ የሚለው እንደዚህ አይነት መመሪያ ያለ ባለስልጣኖች ውጭ ይታከሙ የሚል መመሪያ ያለ የሚታከሙ ሰዎችም አሉ። እንደ ሁላችንም ተንጋግተን የምንሰለፍ ከመሰላችሁ ትንሽ ተሳስታችኋል። የማይታከሙ ሰዎችም አሉ። ህክምና መሄድ ስናት ብለሲንግ ሰው ሲቸገር ነው ህክምና መሄደው። ግን መቅረት አለበት የሚቀረው እናንተ ባያችሁበት መንገድ ብቻ አይደለም። የኔን ሄልዝ ሂስትሪ እናንተ እያላችሁ የሆነ ሰው እንዲያውቅ ማድረግ በራሱ የናሽናል ሴኩሪቲ ኢሹ ነው። ዝርዝር የኔን ችግሮች የሚያውቅ ሚስተር ኤክስ የሚባል ሐኪም ካለ ብዙ ነገር ሊያደርግበት ይችላል። ያው እንደምታውቁት የራስ ምንም ቢሆን አሁን ያለውን የባህሪ መለወጥታችሁ የራስ ነው። እዚህ ቢሆን አንደኛ ኮንትራት መፈጸም ይቻላል። የኔ ሐኪም አንተ ነህ ተብሎ ግዴታ ተጥሎበት መረጃ አታወጣ ምናምን ሊባል ይችላል። ሁለተኛ ቢያንስ ቢጎዳህም ሀገርን በሚጎዳ መልክ ላይጠቀምበት የመቻል ዕድሉ ሰፊ ነው። ውጭ መሄድ እንደ ጌጥ እንደ ጸጋ ወይም እንደ ሽልማት የሚወሰድባቸው ነገሮች እንዳሉ ሆኖ ለትምህርት ጥሩ ነው፣ ለኤክስፖጀር ጥሩ ነው፣ ለቫኬሽን ጥሩ ነው። ህክምናን በሚመለከት ግን እናንተ ባነሳችሁበት ጉዳይ ብቻ ሳይሆን በተለይ ለባለስልጣናት ጥሩ አይደለም። ባለስልጣን ሙሉ በሙሉ እሱ የራሱ ብቻ አይደለም፣ በሱ ደህንነት ምክንያት የሚፈጠሩ ጉዳዮች ስለሚኖሩ የሚሻለው እዚሁ ሲሆን ነው። የህክምና ሙያ የዩኒፎርም ክፍያ ያስፈልገዋል የሚለው ከየት አገር ልምድ ነው የቀሰማችሁት? አንድ ሰው ሰመራ የሚሰራ ከሆነ ሰመራ ላይ ቤት ርካሽ ነው፣ ነገር ግን ኤሲ ውድ ነው ብሎ እዛ ያለው ቀጣሪ እኔ ኤሲ ያቀርብልሃለሁ ዋናው ችግር እሱ ስለሆነ ቤት ግን ቺፕ ነው፣ ውሃ ቺፕ ነው፣ ምናምን ቺፕ ነው። ስለዚህ ደሞዝህ አንድ ሺህ ብር ይሆናል ብሎ ሊቀጥር ይችላል። አሜሪካን ሀገር ያለ ሀኪም በየስቴቱ እኩል ክፍያ ይከፈለዋል አይከፈለውም። እኛ እዛ አልደረስንም። ጉዳዩ ምንድነው? ፌዴራል ስርዓት ነው የምንለው ሌቭላችን እዛ አልደረሰም። ውድድራችን ደግሞ ሰሙዌር ነው አይጣጣምም። ያን ለመፍታት ክልሎች ቆም ብሎ ማየት ማስተካከል ይኖርባቸዋል። ከነሱ ጋር መነጋገርበታለን በጉዳዩ የሲኦሲን ባይመለከት ባለመፈተናችን ደሞዛችን አነሰ ያላችሁት ስፔሲፊክሊ ሲኦሲን ብቻ ሳይሆን አጠቃላይ ህክምና በሆነ ታይም ኢንተርቫል የማትፈተኑ ከሆነ በጣም ሟች ሙያ ነው ማለት። የባህል ህክምና ሳይሆን ህክምና ሟች ሙያ ነው። ሳይንሱ ቴክኖሎጂው ኮንቨርጀንስ እያመጣ ነው ያለው አንድ ፒሲ ላይ በጣም ብዙ አይነት በሽታዎች መለየት የሚያስችል ቴክኖሎጂ እየተፈጠረ ባለበት ጊዜ የሆነ ዘመን ተመር ያለው ተመረቀ ያለውና ከእንግዲህ በኋላ ትምህርትና ፈተና ይቅርብኝ የሚለው ኢን ዘ ሎንግ ረን አያዋጣንም። ኳሊቲ ያላችሁትንም አያመጣ አያመጣ። በየጊዜው ማንበብ አለባችሁ፣ በየጊዜው መማር አለባችሁ። ነገርየው እያደገ እያደገ ስለሆነ ሬዲዮሎጂ ቅድም ያነሳው ወንድሜ ሬዲዮሎጂ ቴክኖሎጂ ስንት ያደገው፣ በየጊዜው ዩሮፕ በተለይ ደግሞ ጀርመን በከፍተኛ ፍጥነት ነው እያሳደጉት የመጡት። በስንት ደቂቃ ውስጥ ነው ከላይ ከታች ሰውን እስካን አድርጎ በጣም አክሬት የሆነ መረጃ የሚሰጡ መሽኖች አሉ ዛሬ። ትናንት አልነበሩም። ትናንት ተመርቀሃል፣ የአሁኑን ካላወቅከው ልክ እንደ ኮምፒውተር ነው። አዳዲስ አፕሊኬሽን አዳዲስ ቋንቋ ስላለው ሁሌ መማርና መፈተን ባህል በተለይ በሕክምና ባህል መሆን አለበት። የትም አለመም ይደረጋል። ይሄ የትም ማለም አለ። እዚህ ብቻ አይደለም። አንዴ ተመርቅ ያለው ተጨማሪ አያስፈልገኝ የሚባለው የሆነ ስፔሲፊክ ሰብጀክት የማያድጉ ነው። ለምሳሌ ቋንቋ መምህር ከሆነ ሰውየው ቋንቋ ተምር ያለው ሊል ይችላል። እናንተ እንደዛ አይደለም። ሙያችሁ በየቀኑ አዳዲስ ነገር እየፈጠረ ነው። ብቻ አይደለም በሽታውም ተቀይሯል። ባህሉ ማይክሮ ሌቭል ነው ህክምና እንደ ድሮው አይደለም። ቲሹ ሌቭል ማየት የሚገባችውን ነገር ለማየት ቴክኖሎጂ ያስፈልጋል። ያን ማንበብና መገንዘብ ያስፈልጋል። ለዛ ደግሞ አዳዲስ መጽሐፎች፣ አዳዲስ እውቀቶች ማገላበጥ ያስፈልጋል። የትም ዓለም ሀኪም እያገላበጠ ነው ሰው የሚያክመው። ታውቃላችሁ፣ ወረቀት መጽሐፍ ይዞ ነው የሚያክመው። ለፈተና ብቻ ሳይሆን የሙያው ባህሪ እንደዛ ስለሆነ ማሽን ሪፕሌስ አድርጓል። እሱ ነው ኮምፒውተሮች ብዙ መረጃ ወስደው ሁለት ሶስት ሀኪሞች ቁጭ ብለው አናላይዝ አድርገው አንብበው ሪፈር አድርገው የሚናገሩትን ራሱ ባከማቻቸው እውቀቶች በጥቂት ደቂቃ ውስጥ ውጤት ይናገራል ማሽን። ማሽኑም በራሱ ግን አዳጊ ነው ከጊዜ ጋር እና መፈተንን እንዳልተገባ ነገር ባትወስዱት፣ መፈተን አስፈላጊ ስለሆነ፣ አለበለዚያም ኳሊቲ ሊመጣ አይችልም። የነርስ ሪስክ አላዋንስ እሱ እነጋገራለን መታየት ይኖርበታል። እንነጋገራለን፣ ከጤና ጥበቃ ጋር እንዴት እንደምንፈታ ማለት ነው። የዩኒቨርሲቲ ሆስፒታል በሚመለከት በትንሹ ተነስተዋል። ጉዳዩ ከዚህ ቀደም ግን አልፈታ ነውም። አሁን ጤና ጥበቃ፣ ትምህርት ሚኒስቴር እና ገንዘብ ሚኒስቴር በደንብ በዝርዝር መክረው የውሳኔ ሀሳብ ቢያመጡ ጥሩ ነው። ችግሩ ምንድን ነው? ትምህርት ሚኒስቴር፣ የዩኒቨርስቲ ሆስፒታሎች እኔ ጋር መሆን አለባቸው ብሎ በጣም በብዙ ማስረጃ ይከራከራል። ጤና ጥበቃ ደግሞ በብዙ ማስረጃ እኔ ጋር መሆን አለባቸው ይላል። እንደኔ አይነት አስተማሪም ያልሆነ ሀኪምም ያልሆነ ሰው ለመወሰን ይቸገራል። ቅርብ ያሉ ሰዎች ስለሚጓተቱ እንጂ ባለፈው እንዲያውም ወደ ሕክምና ለመለሳቸው አስበን ነበር። የሆነ ሆኖ ኮሚቴው ያጥናውና ከታየ በኋላ ትክክለኛው የሚያዋጣው መንገድ እንከተላለን። ችግሩ ግን አለ ዱዋል ፕራክቲስ ያው በህጉ እኛ ጋር አይፈቀድም። እስካሁን ባለው ሁኔታ አሁን ብናይ ብንፈትሽ እያልን ነው። ምክንያቱም ሲኒየር ሐኪሞች ስራ አይሰሩም። ዘጠኝ ሺህ ያነሰ ይላሉ እንጂ በዝቶባቸዋል። አንድ ሰዓት አይሰሩም እንኳን ስምንት ሰዓት ማለት ነው። ሲኒየር ሐኪም ይታያል ጋወኑን ጥሎ ወደ ግሉ ሄደው ስለዚህ ላይሰራ ነገር ከሚሆን ምን ብናደርግ ይሻላል? ሁለት ሶስት ሰዓት ሰርቶ ሁለት ሶስት ሰዓቱን ደግሞ ቢያደርግ አይሻልም ወይ የሚለውን እያየን ነው። በጥናትን መልሰው ግን ችግር አለ። እዛ የምታውቁት ነው። ነርሱ አቅድም ያሉ ዝም ብሎ አይደለም ሀኪሞች ብዙ ነገር ነርስ ላይ ጥለው ስለሚሄዱ ነው። በተለይ ሲኒየር እየሆኑ ሲሄዱ ያው ፍላጎቱም እያደገ ስለሚሄድ ብዙ ጊዜ ሆስፒታል አያጠፉም። ታቃላችሁ እሱ የምንፈታበትን መንገድ እናያለን። ያለ ሊደርሺፕ በሚመለከት ኒፖቲዝም አለ በዘመድ ምናምን ነው ቅጥሩ። ምን ጥያቄ ያለው ኢትዮጵያ ውስጥ ይሄ ባህላችን አይደለም ህክምና ጋር ደርሶ እንዴት ይቀራል? በቃ ሰው ማለት እኮ ለእኛ የኛ ሰፈር ሰው ብቻ ነው፣ ሌላ ሰው ሰው አይደለም። ይሄን ከጭንቅላታችን አጥበን ካላጠፋ ነው በስተቀር ሞያ ማመን ካልጀመር ነው በስተቀር ህክምና የለም ብዬ ለማሰብ ይቸገራል። በብዙ መንገድ ይታያል። በተራ ሙያም ሳይቀር የሚታይ ችግር ስለሆነ የዳይሬክተሮች መኪና በጣም ምርር ብሎ ትዛጋው እንደሚያነሳው ያው በቅርቡ ዳይሬክተር ስለምትሆን ዳይሬክተሮች ካላችሁ መጀመሪያ መኪና ለአንድ ጤና ጥበቃ ጤና ሴንተር የሚመደበው ለሴንተሩ ነው፣ ለግለሰቡ አይደለም። ስለዚህ ዳይሬክተር መኪና ካለው ሜክሹር ሰርቪስ እየሰጠ መሆኑን ማረጋገጥ አለበት። ዳይሬክተር መሆን መኪና ኦን ማድረግ ሐኪም መሆን ደግሞ መቸገር አድርጎ የሚያስብ ዳይሬክተር መጀመሪያውን ዳይሬክተር አልነበረም ማለት ነው። እሱም በደንብ መፈተሽ ያለባችሁ ሙያተኞች ሌላ ሞተር ሳይክል ምናምን እንደዛ በነፃ ምናምን እንኳን ባንችልም በግዥም ቢሆን በእዳም ቢሆን መነጋገር ያስፈልጋል። ቢያንስ አንዳንድ ሲጠሩ ሞተር ሳይክል ልኮ መጥራት ወይም መኪና ልኮ መጥራት የሚቻልባቸው መንገዶች ማየት ጥሩ ነው። ዳይሬክተሮችም አላችሁ ብዬ ስለማስብ ነው። ያው ኮምፕሌንቱ እንግዲህ ለእናንተ ስለሆነ አርሙ። ሐኪም ሰርቪስ ስጡ። ይዛችሁ ግቡ፣ ይዛችሁ ውጡ። ሲጠራ መኪና ላኩ።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 ከሄልት ሴክተር ውስጥ ሴቶች ናቸው። በተለይ በፌዴራል ፖዚሽን ላይ ያሉት ስልሳ ነው የሚባለው፣ ግን ልቀንስ ብዬ ነው ሀምሳ ምለው። ጥሩ ጅምር ያለ ይመስለኛል። ብትበራከቱም ጥሩ ነው። እኔ ፌሚኒስት ስለሆንኩ ያልሺው ያው፣ ሀኪም ስለሆንሽ ይበቃሻል፣ በሕክምናው ብቻ በደንብ እሱም በደንብ አድርገሽ ከሰጠሽ በዛ ውስጥ ያኛው ይመለሳል። አቴታይም ሁለት ሶስት ሙያ ከሆነ ሁለት ሶስት ፓሽን ከሆነ ያለን ተመልሶ የፋቲጉን ያመጣል። እንደዛ እንዳይሆን እናንተ ዝም ብላችሁ አክሙ። ስታክሙ ሴቶችን አክሙ። ስታክሙ እናቶችን አክሙ። እዛ ውስጥ የእነሱ ጉዳይ እየተመለሰ ይሄዳል። እንደዛ ካልሆነ ችግር እንዳይኖረው ወይ ቁጥጥር ላይ ነው አንዱ ብንነጋገር ብዬ የማስበው ኢትዮጵያ ውስጥ ግማሹ መቶ ግማሹ መቶ አምስት ግማሹ መቶ አስር ሚሊየን ህዝብ አለ ይላል። አሁንም እንደምታዩት በጣም በስፋት የስነ ህዝብ ምጣኔያችን ወደፊት ችግር ስለሚያመጣ ከማንም በላይ ደግሞ ያቹው ስለሆነ ይሄን ማስተማር መምከር ላይ ብታስቡበት። አሁን ዲና እንዲህ አይሆን ባለልም ለጊዜው 70% ፖፕሌሽን ወጣት ስለሆነ ትንሽ ያዝ ማረግ የሚያስፈልግ ይመስለኛልና ማስተማር ላይ ብታግዙ ጥሩ ነው። ዝም ብለን እየተዋለድን እየተዋለድን ከዛ ደግሞ ችግር የለውም ወደ ኬንያ ወደ ሱዳን ምንል ከሆነ ያዋጋ የለውም እና ከወለድም ማሳደግ ካሳደግን ደግሞ ሀገር ማገልገል እንዲኖር እሱ ላይ ብታግዙ ጥሩ ነው። ንጽህናን በሚመለከት ቅድም ያነሳውላችሁ የሜዲካል ቱሪዝም ቱሪዝም እንጄኔራልም አንዱ የሚያነሱት ንጽህና ነው። ወይዘሩ ጥሩ ነው፣ ግን ንጽህና በጣም ችግር አለ እናንተ ሀገር ይላሉ። አሁን ባለፈው አዲስ አበባ ላይ ጽዳት አንድ ቀን ጀምረናል። እንደ ባህል ማስቀጠል አለብን። እናንተ ግን ቻምፒየን ብታደረጉት ይህንን ጉዳይ ልክ እንደ እንደ ግል ስራ ወስዳችሁ በማጽዳትም በማጸዳትም እንደ ሙያ ብትወስዱት በሽተኛም ቢሆን እንደዚ አይነት እንቅስቃሴ ለማድረግ ሰፈር ውስጥ ሩሙን በማጽዳት ቢንቀሳቀስ ጥሩ ነው፣ ሞር ኤነርጂ ጌይን ስለሚያደርግ። እስረኛም ቢሆን ብዙ አገር እስረኞች ዳቦ እየጋገሩ ከተማውን ያበላሉ፣ እስረኞች እርሻ እያረሱ ብዙ ነገር ያደርጋሉ። እና መጠቀም ሰው ዝም ብለን ከምናስቀምጥ መጠቀም እንችልበትን መንገድ ማየት ያስፈልጋል እና ንጽህናውን ብንሰራ የልብ ሕክምና በሚመለከት እህቴ ብዙ ነገር ብዙ ቁም ነገር አንስተሻል። እናያለን፣ እንነጋገርበታለን። ማድረግ የምንችለውን ነገር እንወያያለን ከሚመለከታቸው ጋር። ለምሳሌ ቀላሉ ብዬ የማስበው ዝም ብሎ ከአእምሮ ስለሆነ መነጋገር ይፈልጋል። ጤና ጥበቃም ሙያተኛ ቀጥሮ በትውስት ለማዕከሉ መስጠት ይችላል። ሙያተኛው ደሞዙ ምናምን ችግር ላይ ሆን ይችላል እና አንዳንድ መፍትሄ ማድረግ ይቻላል። መነጋገር ጥሩ ነው። ትኬት ቢሸፈንና ሌላ ሀገር ብንሄድ ላልሺውም እሱም ጥሩ ሀሳብ ነው። አድርገውታል ኩ እናንተ ሙያተኞች እኔ ባህር ዳርና ጅማ በነገራችን ላይ እስካሁን እዚህ ቤት ከመጣው ያስመረኩት ህክምና ብቻ ነው። ባህርዳርና ጅማ ሁለቱም የጠየቅኳቸው ሶማሌና ኤርትራ ሄደው እንዲያገለግሉ ነው። አገልግሎ መጥተውም አንድ ቀን አግኝቻቸዋለሁ ከተመለሱ በኋላ። ብዙ ተምረዋል ብዙ አስተምረዋል። ኢትዮጵያና ኤርትራ እውነተኛ ዝምድናችን አሳይተዋል። የኤርትራ መንግስትና ህዝብ ከፍተኛ ምስጋና ለወጣት ሙያተኞች አቅርቧል። ልጆቹም ብዙ ተምረው መጥተዋል። ከዛ አንዱ የተማሩት ነገር የኤርትራ ሆስፒታሎች እንደኛ አባካኝ አይደሉም። የኤርትራ ሆስፒታሎች ነግረውኛል። ልጆቹ ካሉ እዚህ መናገር ይችላሉ። የኤርትራ ሀኪሞች እያንዳንዷን የሆስፒታል እቃ እንደራሳቸው እቃ ነው የሚያስቡት እኛ ደግሞ እዚህ የግሉን እንደኛ የመንግስቱን ደግሞ እንደ ጠላት ነው የምናየው እያንዳንዷን ሪሶርስ አማጣው ይጠቀማሉ ተምረናል ብለው ነግረውኛል እነሱን ማናገር ትችላላችሁ ሀሳቦች በጣም ጥሩ ስለሆነ ለዲፕሎማሲ ብቻ ሳይሆን ሙያውም እንደዛ ነው ባህሪው እናንተን ያስተማሩ ሰዎችም አንቺ እንዳልሽው የእስራኤሉን ነው የማውቀው እዛ መሄጃ አይቻቸው ነበር ከዚህ ቀደም እርዳታ ነው እያገዘ ነው የሚያስተምሩት። ያው ልብ ብቻ ሳይሆን ህጻናትን ማዳን ለእነሱ እርካታቸው ስለሆነ እናንተም እንደዛ ብታደርጉ ዘርፈ ብዙ ጥቅም ስላለው ቢሰራበት ጥሩ ነው። ከዚህ በተጨማሪ ነርስ ኤክስፖርት ለማድረግ ከአንዳንድ ሀገራት ጋር ድርድር ጀምረናል። መቶ ለመቶ ነርስ ተምረው እዚህ የሆነ ሀገር እየሄዱ እንዲሰሩ ሶስት አመት አራት አመት ገንዘብም ያገኛሉ። ከዛ ደግሞ ሲመለሱ ለእኛም ጥሩ ስለሚሆን አንዳንዶቹ እንቀበላለን ብለዋል። ብዙዎቹ የሚያነሱት የእናንተ ነርሶች አቲቲዩዳቸው የሙያ ሳይሆን ባህሪያቸው የሰርቪስ እንትን የለውም ይላሉ። ብዙዎቹ ኮምፕሌ የሚያርጉት እሱ ነው። እሱም በስልጠና መመለስ ይቻላል። በተፈጥሮ እንደዛ አይደለንም። በጣም ሀምብል፣ አዛኝ ህዝብ ነን። ግን ሙያው እና ክፍያው ከመታከት ከመሰልቸት ሊሆን ስለሚችል በስልጠና ብዛት መቀየር እንችላለን ብለናል። ሙያተኞች በአብዛኛው እንደ ኮንትራት መልክ እየሄዱ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 የግድ አይደለም በሙያ ማገልገል ግን ለናንተ ለወሰናችሁ ሰዎች ምርጫችሁ ተመረ ያለው ሲሆን ሲሆን ሀገሬን ካልሆነም ደግሞ ሶማሌንም ኬንያንም ምናምን ማገዝ አለብኝ በሙያ የሚለው በጣም ጥሩ ሀሳብ ነው ለምሳሌ የማነሳው ይሄን የሆነ ሰው ፑሽ ሲያደርግ የምትሄዱ ።